የማቴዎስ ወንጌል ስለ ናዝሬቱ ኢየሱስ ሕይወት፣ ሞትና ትንሣኤ ከተጻፉ ይፋዊ ቀደምት ታሪኮች መካከል አንዱ ነው። መጽሐፉ የጸሐፊውን ማንነት ባይገልጽም የተጻፈው ከኢየሱስ አስራ ሁለት ሐዋርያት መካከል አንዱ በሆነው በቀረጥ ሰብሳቢው ማቴዎስ እንደሆነ ጥንታዊ የቤተ ክርስቲያን ታሪክ ይነግረናል። ከሰላሳ እስከ አርባ ዓመታት ለሚያህል ጊዜ ሐዋርያቱ ስለ ኢየሱስ የማቴዎስ ወንጌል በአዲስ ኪዳን ውስጥ የመጀመሪያው መጽሐፍ ሲሆን ኢየሱስ ክርስቶስ እንዴት የአይሁድ ንጉስ እንደሆነ መስህነቱን ያሳያል ዋና ዋና ጭብጦች እና ክፍሎች ኢየሱስ የዘር ሐረግና ልደት ምዕራፍ አንድ እስከ ሁለት ኢየሱስ ከአብርሃምና ከዳዊት ዘር እንዴት እንደመጣ ያሳያል የኢየሱስ መወለድ የሰባ ሰገልን መምጣትና የሄሮድስን ጭካኔ ይተርካል። የመጥምቁ ዮሐንስ አገልግሎት እና የኢየሱስ ጥምቀት ምዕራፍ ሶስት ዮሐንስ በምድረ በዳ በዮርዳኖስ ወንዝ ሰዎችን እያጠመቀ ንስሐ እንዲገቡ ሲሰብክ ይታያል። ኢየሱስም በዮሐንስ እጅ ተጠመቀ። የኢየሱስ ፈተና ምዕራፍ አራት ኢየሱስ በዲያብሎስ በምድረ በዳ እንዴት እንደተፈተነ ይገልጻል። ኢየሱስ ፈተናውን በሙሉ በመቋቋም የእግዚአብሔር ቃል በመጠቀም ድል አድርጓል። ኢየሱስ አገልግሎት በገሊላ ምዕራፍ አራት እስከ አስራ ስምንት ኢየሱስ በገሊላ ከተሞች፣ መንደሮች እየዞረ ያስተምር ይፈውስና ይሰብክ ነበር። በተለይም የተራራው ስብከት ምዕራፍ አምስት እስከ ሰባት ትልቅ ቦታ የሚሰጠው ትምህርት ነው። በዚህ ክፍል ኢየሱስ ደቀ መዛሙርቱን መረጠ። የተራራው ስብከት ምዕራፍ አምስት እስከ ሰባት ይህ ክፍል የኢየሱስን ስነ ምግባራዊ ትምህርቶች የያዘ ሲሆን እንደ ብፁዓን፣ የሕግ ፍጻሜ፣ ፍቅር ለጠላቶች፣ ምጽዋት፣ ጸሎት እና ሌሎችም ይዳስሳል። ተአምራትና ስልጣን ምዕራፍ 8 እስከ 9 ኢየሱስ ብዙ ድውያን ፈውሷል፣ አጋንንትን አውጥቷል፣ ማዕበሉን ጸጥ አድርጓል፣ ሙታንን አስነስቷል። እነዚህን ታምራት የእርሱ መለኮታዊ ኃይልና ስልጣንን ያሳያሉ። ስለ መንግስተ ሰማያት ምሳሌዎች ምዕራፍ 13 ኢየሱስ ስለ መንግሥተ ሰማያት የተለያዩ ምሳሌዎችን ተናገረ። ለምሳሌ የዘሪው ምሳሌ፣ የእንክርዳዱ ምሳሌ፣ የሰናፍጭ ቅንጣት ምሳሌ፣ የእርሻው ምሳሌ እና ሌሎችም ይገኛሉ። ወደ ኢየሩሳሌም መጓዝ ምዕራፍ 19 እስከ 20 ኢየሱስ ወደ ኢየሩሳሌም ሲጓዝ ስለ ፍቺ፣ ስለ ሀብት አደጋነትና ስለ አገልግሎት አስፈላጊነት አስተማረ። ወደ ኢየሩሳሌም መግባትና የመጨረሻዎቹ ቀናት ምዕራፍ 21 እስከ 26 ኢየሱስ በአህያ ላይ ተቀምጦ ወደ ኢየሩሳሌም በድል አድራጊነት ገባ። በቤተ መቅደስ ውስጥ ያለውን ንግድ አስወገደ። ፈሪሳውያንን ተቃወመ። ስለ መጨረሻው ዘመን ትንቢት ተናገረ። የመጨረሻውን እራት ከደቀ መዛሙርቱ ጋር በላ። ስቅለትና ትንሣኤ ምዕራፍ 27፣ 28 ኢየሱስ ተሰቀለ፣ ሞተ፣ ተቀበረ፣ በሦስተኛው ቀን ከሙታን ተነሳ። ከትንሣኤ በኋላ ለደቀ መዛሙርቱ ታየና ወደ ዓለም ሁሉ ሄደው እንዲሰብኩ አዘዛቸው። ጠቃሚ ነጥቦች፦ መንግሥተ ሰማያት፦ የማቴዎስ ወንጌል ትኩረት መንግሥተ ሰማያት ስትሆን ኢየሱስ የመንግሥተ ሰማያት ንጉሥ እንደሆነ ያሳያል። የብሉይ ኪዳን ፍጻሜ ኢየሱስ የብሉይ ኪዳን የተነገሩትን ትንቢቶች እንደፈጸመ ለማሳየት ብዙ ጥቅሶች ተጠቅሰዋል። ደቀ መዝሙርነት፦ ኢየሱስን መከተል መስዋዕትነትን እንደሚጠይቅ፣ እውነተኛ ደቀ መዝሙር ለመሆን ራስን መካድ አስፈላጊ እንደሆነ ያስተምራል። ይህ አጠቃላይ ዳሰሳ የማቴዎስ ወንጌል ለመረዳት እንደሚረዳ ተስፋ አደርጋለሁ። ተጨማሪ ጥያቄዎችን ለማግኘት መልሶችን ለማግኘት መጽሐፍ ቅዱስን ማገላበጥ ይጠቅማል።